ሻሸመኔን ምን ገጠማት? በቅዱስ ሚካኤል ቀን ወጣቱ ሆ ብሎ ወጣ። ቅዱስ ሚካኤል ቀን ስድስት ሰዎች ሞቱ። ዋዋሰላም ሰላም፣ ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎችን ደርስ ላይክ እና ሼር በማድረግ እንጀምሩ ስል በሉል። እግዚአብሔር ይመስገን። ወቅቱን አዳዲስ መረጃ አገራችን ኢትዮጵያን፣ ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅቱን አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን እንጨርሰን እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ። እንግዲህ በጉራኪ ክልል ስድስት ሰዎች እንደሞቱ እየተመለከተ እንገኛለን። በሻሸመኔ እነዛ የሞቱ ሰማታትን አንረሳቸውም፣ አንዘነጋቸውም ዘላለምም እየዘከርናቸው እንኖራለን። እነዚህ ባለማተቦች እንግዲህ ለእምነታቸው እስከሞት ድረስ የታመኑ ናቸው። በደማቁ ሁኔታ የቅዱስ ሚካኤል አመታዊ ክብረ በዓልም እንግዲህ ተከብሮ ሁላል ማለት ነው። እንደዚሁ ደግሞ በተለያዩ ቦታዎች የቅዱስ ሚካኤል በዓል ሲከበር ነበር። እንደዚሁ እንደተመለከት ነው ቦሌ ሚካኤል ላይ ትንሽ ችግር እንደነበረ ወጣቱ ሲንገላታ እንደነበረ እየተሰሰረ እንደነበረም ያለው መረጃ ያመለክታል። እግዚአብሔር አምላክ ለኦርቶዶክሳውያን ደጉን ጊዜ ያምጣልን ነው ማለት የሚቻለው ምንም ማለት አይቻለም። እንግዲህ አርሲ ወንድሞቻችንና ራሳቸው ማንዘነጋቸውን በሚሉ የተለያዩ መፈክሮች እንግዲህ ወረቀትን ይዞ በቅዱስ ሚካኤል ቀን ኦርቶዶክሳውያን ባለማታቦች ድምጻቸውን ለማሰማት ሲሞክሩ እንደነበረም ተመልክተናል። እሺ በርከት ያሉ ቪዲዮዎች አሉ። ወደ ቪዲዮዎቹ ከመላኩ ቅዱስ ሚካኤል እንደይመናቱ ዛሬ በየአካባቢያችሁ የሊቀ መላእክት ቅዱስ ሚካኤልን በዓል ደስ ብሎአችሁ ስታከብሩ እኛ የቡዴ ሚካኤል ወጣቶችና እንደዚሁም የሰንበት ትምህርት ቤት ከላይ እንደምትመለከቱ ደስ ብሎን አይደለም ያነገሥነው፣ ልባችን አዝኖ ልባችን ተሰብሮ ነው። በማን በጸሐፊና በአስተዳዳሪው ምክንያት ማለት ነው። አሁንም ቤተ ክርስቲያኗን ከእንደዚህ አይነት ጠብደል ወንበዴዎች፣ ጠብደል ዱርዬዎች ነጻ እንዲያወጡልን ሀገረ ስብከቱን እንጠይቃለን። እኛ የልጅነት ጥያቄ ነው የጠየቅነው። እንዴት አባት ልጆቹን ያሳፍሳል? እንዴት አባት ልጆቹ ለማሳሰብ ያሳድዳል? እኔና የአካባቢው ወጣቶች በደብራችን አይደለም ዛሬ ያሳልፍ አሁንም ትኩረት ለሙሪ ስለ ቤተ ክርስቲያን ያገባና ለምትሉ ኦርቶዶክሳውያን ባለማተሙ ይህንን ቪዲዮ ኮፒ ሊንክ ሪፖስት አርጉልኝ። የቅዱስ ሚካኤል ወዳጆች ይህን ቪዲዮ ኮፒ ሊንክ ሼር ሪፖስት እያረጋችሁ ለዓለም አድርሱልን። እንኳን ለገና ነው መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንግዲህ ከጀርባ የምትመለከቱትን የሻሸመኔ ቅዱስ ሚካኤል ስናስታውስ እነዛ ደረታቸውን ለጥይት አሳልፎ የሰጡ ሰማዕታት እናትና አባቶቻቸው ከቤታቱ ቅዱስ ቤተ ክርስቲያናችን ጠርታናለሽ ብለው ሰማዕትነትን የተቀበሉ ሰማዕታት፣ የወጣትነት ጊዜያቸው ሳያሳሰባቸው ቅዱስ ቤተ ክርስቲያን በጠራቻቸው ሰዓት አጥንታቸውን የከሰከሱ ደማቸውን ያፈሰሱ ሰማዕታት። ልጆችሽ በሃይማኖት ጸኑ፣ ሞትንም ሳይፈሩ ስለ ኦርቶዶክስ ተዋሕዶ ላለም መሰከሩ። ይታወስ ቅዱስ ስማቸው፣ ይዘከር ሰማዕትነታቸው። በላይ በሰማይ ላይ በቀለመ ወርቁ ተጽፏል ስማቸው። አክሊል ተሰጥቷቸው ጸንተዋል፣ እንደ ቅዱስ ቃሉ ጸንተዋል፣ እንደ ወንጌሉ የሰማዕታቱ ረድኤቱ በረከት ይደርብን እንግዲህ ይደርብን ለማለት እፈልጋለሁ። ኮፒ ሊንክ፣ ሼር፣ ሪፖስት እያረጋችሁ ለዓለም አድርሱ። ኮመንቱ እንዳለ ቅዱስ ሚካኤል፣ ቅዱስ ሚካኤል፣ ቅዱስ ሚካኤል ያላችሁ አጥለቅልቁት። የባህራንን የሞት ደብዳቤ ቀደደው ቅዱስ ሚካኤል የእናንተን ከገጠማችሁ ችግር ከፈተናችሁላ ያውጣችሁ።

ጓዝ ነበረ ሸንኮራ ዮሐንስም አልቀረም የዛን ጊዜ ግን እንሄዳለን በቃ ቤተ ክርስቲያን እንሳለምና ፈታ ብለህ ጠጥተን ሰክረን እንመጣለን ወንጌል አላወቅሁም ነበር ይላል መች ቤተ ክርስቲያን አለህና አንተ ራሳችን ባጠፋ ነው ጥፋት ቤተ ክርስቲያን እንወቅሳታለን ደግሞ ማናፈራው እኮ ሚዲያ ላይ ወጥተን ደግሞ ቤተ ክርስቲያን የምንሳደበው ወንጌል አልተማርኩም እኔ ሐዋሳ ገብርኤል ብዙ ጊዜ ሄጃለሁ አንድ ቀን ተሰብኬ አላውቅም የት አለህ አንተ ናይት ክለብ እንሄዳለባት ቤተ ክርስቲያን መቅደሷ እኮ ይሄ ነው በአሉ የሚከበረው ቤተክርስቲያን ውስጥ ነው ቅዳሴ ያለው ቤተክርስቲያን ውስጥ ነው። ታቦቱም ያለው ቤተክርስቲያን ውስጥ ነው። ገብርኤልም እኮ እምባህር የሚያብሰው ቤተክርስቲያን ውስጥ እኮ ነው። ስትማጸነው እኮ ነው ቤቱ መገኘት አለብን። ኦርቶዶክስ በዓሉ የኦርቶዶክስ ከሆነ መከበር ያለበት ኦርቶዶክስ ቤተክርስቲያን ውስጥ ነው። እኛ እየጨፈርን እኛ እየደነስን እኛ እየሰከርን፣ እንዴት ገብርኤል ይስማን? እንዴት ሀገራችን ሰላም ትሁን? እንዴት ቤተሰቦቻችን ይባረኩ? ደግሞ የምታመካኘው በገብርኤል ነው ገብርኤልን የምትወደው ከሆነማ ጠዋት አስቀድሰ ስጋው ደሙ ተቀበል። ቂርቆስን የምትወደው ከሆነማ አስቀድሰ ስጋው ደሙ ተቀበል። እግዚአብሔር የሁላችን መጨረሻ ያሳምርልን። ወስባት ለእግዚአብሔር። እጅግ እጅግ ያሳዝናል። በእውነት እጅግ በጣም ልብ ይሰብራል። በጉራጌ ዞን ከስምንት የአንድ ቤተሰብ አባላት ውስጥ እንግዲህ በአሳዛኝ ሁኔታ የሰባቱ ሕይወት ማለፉ እየሰማን እንገኛለን። ከእንዲህ አይነቱ የጅምላ ፍጅት ፈጣሪ ይሰውረን፣ ይሰውራችሁ። ሁላችሁም ነፍስ ይማር በሉ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን መስቃን ወረዳ በአብሮነት እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ እንግዲህ አባትየውን ጨምሮ ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ሕይወታቸው ማለፉ ፖሊስ ገልጿል። ኅዳር 6 ቀን 2018 ዓ.ም ምሽት አንድ ሰዓት አካባቢ ስምንቱ የአንድ ቤተሰብ አባላትም አብረው እራት ከተመገቡ በኋላ በድንገት ይታመማሉ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸው መረጃ የደረሳቸው የአካባቢው ነዋሪዎችም የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ነው የተነገረው። ነገር ግን እጅግ በአሳዛኝ ሁኔታ አባትየውንና እንዲሁም ደግሞ የስድስት ልጆቹ ህይወት ማትረፍ አልተቻለም። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው እናት እንግዲህ በምኒልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯ ነው ፖሊስ የገለጸ ተጎጂዋ እናት ቤተሰቡ በጅምላ ወደ ሞት ያወረደው ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጆቿን እጣ ገጥሟት ከቤተሰቡ መካከል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለው እጅግ ለመገመት ይከብዳል። ፖሊስ ተጎጂዎቹ የተመገቡት ምግብ የተበረዘው በማንና እንዴት የሚለውን እውነታ ለማረጋገጥና የተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ የምርመራ አጣሪ ግብረ ኃይል አዋቅሩም ምርመራ መጀመሩ ተሰምቷል። እጅግ እጅግ በእውነት እጅግ በጣም የሚያሳዝን ክስተት ነው። ለሞቱት ነፍሲ ማር እንዲሁም ደግሞ በህይወት ወይም በጠና ለታመመችው እናት ፈጣሪ ምህረቱን ይላክልን። ይህም ቪዲዮ ዛሬ ሁ እንደምታውቁት የቅዱስ ሚካኤል ማህሌት ላይ የተቀረጸ ቪዲዮ ነው እና በቪዲዮ ላይ በምተዋቸው ካህን ላይ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 መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስን ጊዜ፣ እኛ ያነባን ጊዜ። ይሄ የሰው ሰውኛውን ትምክትተ ነው። የእኛ መከራስ የእኛ መከራስ በምንድን ነው የሚቆም? እኛ እስከ መከራው የምንላቀቀው መቼ ነው? እንዴት ነው እንደ እስራኤል የሚያለቅስ ህዝብ ሲኖር ነው። ወደ እግዚአብሔር ወአርገ ገአሮሙ ለሕዝቤ የሕዝቤ ጩኸት ወደ እኔ መጣ፣ አረገ ወጣ አለ። የሕዝቡ ጩኸት ሙሴን ያስነሳው ሌላ እንዳይመስላችሁ። የሕዝቡ ጩኸት የማንና የማን የልቅሶ ጠብታላሁን በልሳ ሁኖ ያለቀሳለሁ ወደ እግዚአብሔር ያረገ እንባለ ወገኖች። ሙሴን ያመጣ ባህር የሚከፍል አለ ወገኖች። መነሻዎቹኛ ማልቀስ ወደ እግዚአብሔር ማቅረብ ሰማይኩ ጋአሮሙ ለሕዝብ ወወረድኩ ከመአድ ኖሙ የህዝብየን ጩኸት ላድናቸው ወደ ግብፅ ወርጃለሁ አለ እግዚአብሔር። ሙሴን ልኮ በረድ የታብሮ አለና ግብፅ ሰማይኩ ገአሮሙ ለሕዝብዬ ወወረድኩ ሀበ ኢትዮጵያ የሚለው መቼ ነው ወገኖች? የሕዝብዬን የወገኔን ጩኸት ሰምቻለሁ፣ ወደ ኢትዮጵያ ወርጃለሁ የሚለው እግዚአብሔር መቼ ይሆን? መቼ ይሆን እግዚአብሔር ወደ ኢትዮጵያ የሚመጣው? እግዚአብሔር ኢትዮጵያን የሚያረጋጋት መቼ ይሆን? እኛ ያለቀስም ጊዜ እኛ ያነባን ጊዜ ይሄ የሰው ሰውኛውን ትምክእንትተ ነው። በጉልበቴ በምላስ የሚለውእንትተ ነው። ባነባን ጊዜ ባለቀስም ጊዜ እግዚአብሔር ወደ ግብፅ በረድኤት እንደወረደ ወደ ኢትዮጵያ ይወርዳል፣ ይወርዳል። አሻግር የሚመስለውን የመከራ ጎርፍ እግዚአብሔር ያሻግራል። የስቃይ ጎርፍ እግዚአብሔር ያሻግራል። ወገኖቻችን አሻገረው። ይህንን እግዚአብሔርን የሚያውቅ መሪ፣ እግዚአብሔርን ረዳቱ ያደረገ መሪ ህዝቡን አሻገር። እግዚአብሔርን የማያውቀው ፈርዖን ደግሞ በአንጻሩ እዩት። በል ከእግዚአብሔር ጋር በመገዳደል ይህንን ህዝብ መልቀቅ የለብኝም ብሎ ሄደ። ልክ ለእስራኤላውያን እንደ ግድግዳ የቆመው ውሃ አለ። እስራኤላውያን ከተሻገሩ በኋላ ለእስራኤል በተአምር በሙሴ ቅንነት እንደ ግድግዳ የቆመው ውሃ ለሱም የሚቆም መስሎታል።

ከዚህ በላይ ስራ አለ እኮ ከዚህ በላይ ስራ አለ ወይ? ለምእመናን ምን፣ ለምን ታጠናቅፋላችሁ? እናንተ እሱ መቼም እንደ ጳጳሱ አላርም ነው እንዴ? ጉድ እኮ ነው እናንተ። እና ምኑ በዓሉ ተከበረ? በዚህን ምእመናን እያነቡ አንተ ደግሞ በዚህ በስል ካለው ትላለ እግዚአብሔር ጋር ነው በሌ ወደ እግዚአብሔር ደውለኝ። ኢየሱስ ወጣት አገኘ እንደ ስልኩ እኮ ሲያባርቁ ያቆያል። ማን እንደደወለ ምን ሰዓት እንደሆነ ይነግራል። እንዲ በተለይ ካህናት እን ምሳሌነታችን እኮ በብዙ ነው። ጎበዝተው አይገባም። ይህ እኮ ነው መከራ ያወረደብን። እንግዲህ እንግዲያው ይህን ያህል እየተጨዋ እግዚአብሔር አልሰማ ብሎ መሰላችሁ የምንጮኸውና የምንኖረው አልተገጣጠመም። አያችሁ፣ ጨዋት ሌላ ነው፣ ኑሮ ሌላ ነው። ቅድም መኑ ከማከ ሲል ቆይቶ አሁን ወደ መንደር ሌላ መኑ ከማከ እኮ ምኑ ይገጣጠማል ማለት ነው። እንደ በአሁን እዚህ እንኳ ስንመጣ ሌላው ይቀ ይችን ሰዓት መጠቀም እኮ ውድ ናት እኮ ይች ስቶቱ ይደርስላችኋል። ይህ ምን ስልኩ ውስጥ ያለ ሞት ነው? ሽብር ነው፣ መከራ ነው። ፈረንጅ ለቴክኖሎጂ ብሎ አመረጡ። ሀበሻ ደግሞ ሰው ያጋድልበታል። የለለ ያዋራ ማለት ነው እና ተዉ ተመለሱ እንመለስ። እሺ አሁን አንድ ርዕስ እሰጣችኋለሁ መነሻ ከዚያ ያንን ርዕስ አልቦ ብክሙ ዘትገቡ ሰሚያጣ የቤተ ክርስቲያን ዝርፊያ በተመለከተ የምናነሳው ነው። እንግዲህ ይህ ዛሬ የምናነሳው ግለሰብ ወይ ደግሞ የቤተ ክርስቲያን አስተዳዳሪ የቤተ ክርስቲያኑ ንብረት በሚስታቸው ስም ያደረጉ፣ ጸበል አካባቢ ያሉ ልማቶችን በእህታቸው ስም ያደረጉ፣ በአጎታቸው ስም ያደረጉ፣ በእህታቸው ባል ስም ያደረጉ ግለሰብ ናቸው የቤተ ክርስቲያን ብር መዝብረው የግል ቤታቸውን የሰሩ ይህም ብቻ አይደለም። በስድስት ዓመት ጊዜ ውስጥ በየከተማው ሙዳዊ መጽዋት ተክለው ሙዳዊ ምጽዋቱን ማታ ማታ እየሰበሰቡ ለራሳቸው መጠቀም ያደረጉ አልፎም ተርፍሞ ደግሞ ቤተ ክርስቲያን የሚገኘው ሙዳዊ መጽዋትንም በመዝረፍ የሚታወቁ ግለሰብ ናቸው። እኚህ ግለሰብ ደብዳቤ ተጽፎባቸዋል። ሊቃ ጳጳሱም ጭምር ደብዳቤ ተጽፏል። ነገር ግን የጥቅም ተጋሪዎች በመሆናቸው ምክንያት አስተዳደሩም ሊቃቋሱ ምንም አይነት ውሳኔ ለመወሰን ፈቃደኞች ባለመሆናቸው ምክንያት ወደዚህ ወደ ሚዲያ የወጣው እንግዲህ። እኚህ ግለሰብ ራሳቸው አስተዳዳሪ ናቸው፣ ራሳቸው እየሳብ ክፍል ናቸው፣ ራሳቸው ገንዘብ ያዥም ጭምር ናቸው። ሰብታ ጉባኤን በመበተን በመበጥበጥና በመረበሽ የሚታወቁ ግለሰባቸው እኚህ ግለሰብ የስዕለት ብር በጥሬ ብር ካልሆነ መስጠቀር በቃል በተገባው መሰረት በጥላ የሚሆን በተለያየ ነገር አልቀበልም ብለው የሚመልሱ ሰው ናቸው። በጥሬ ብር ብቻ ነው ፈልገው ይላሉ። እኚህን ግለሰብ ነው ዛሬ የምናያቸው። እንግዲህ ማታ ማታ ጭፈራ ቤት እንዲሁም ደግሞ ከሴቶች ጋር ባለው ጉዳይ የሚታወቁ ሀገር ያወቃቸው ሰው ናቸው። ስለሳቸውንም እናወራው። እንግዲህ ይህንን ነገር ማድረግ የምትከለክሉኝ ከሆነ ከሃይማኖት ይወጣለሁኝ ብለዋል። ደብዳቤው እዚህ ጋር እንደምትመለከቱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በማህተብ ተረጋግጦ በመስከረም አምስት በደብዳቤ የተጻፈ ሌላም አባሪ ተያያዥ ተደርጎ የተላከ ጉዳይ ነው። ስለዚህ ፎቶዎቹን አስፈላጊ የሚባቸው ቦታ ላይ ለመሰት ሞክራለሁ። ማንነታቸው ግራ እንዳጋባቸው መሀል መሀል ላይ እከታለሁኝ። እንግዲህ ቤተክርስቲያኗ ይቺ ነች። ቤተክርስቲያን ያልኳቸው ቤተክርስቲያን ይሄ ነው። አሁን ላይ በአስተዳዳሪነት የያዙት ቤተክርስቲያን ሶስት ቦታ ነው ስራ የሚሰሩት። እሱን እንመለከተዋለን ስለዚህ ላንበብላችሁ ተረታክታችሁ ለመስማት ሞክሩ። በዕለተ ቅዱስ ሚካኤል ዚያ ነገሮች ባላቀርብ ደስ ነበር፣ ነገር ግን በመርሃ ጉር መደራረ ምክንያት ወደኋላ ወደኋላ ወደኋላ ይሮብኝ ነው። መምህራን ነው የላኩልኝ ይህን ነገር። እንደዛም ሆኖ ግን በመርሃ ጉር መደራረ ምክንያት በተለይ ከአርሲ ጋር በተገናኘ እሱ ሪፖርት በማድረግበት ሰዓት ላይ እንዳይረሳ የህዝቡን ጭወት ስለሆነ የቤተ ክርስቲያን ዘረፋም ጭምር ስለሆነ ጎን ለጎን እንዳስኪሎ በማለት ነው። እንግዲህ ይህን ነገር በኩላችሁ፣ የአርሲ ጉዳይ በኋላ መለስ ታለ እያስባለሁኝ፣ ላይክ ማድረጋችሁ አተርሰቡ ሰሚያጣው ሰሚያለህ የቤተ ክርስቲያን ተዘረፈች ይላል። የሰሚያለህ የሰው ያለህ ቤተ ክርስቲያን ተዘረፈች ይላል። ቄስ ካሳዬ በየነ ይባላሉ። እኚህ ዘራፊ ቄስ ካሳዬ በየነ ይባላሉ። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት የአምባ ሰባት ደብረ ፀሐይ ክያርበት ቤተ ክርስቲያን አስተዳዳሪ ናቸው። አንድ የአሱሳ መንበረ ሰላም ቅዱስ ገብርኤል ቤተ ክርስቲያን ቀዳሽ ካህን ናቸው። ሁለት ከሁለት ቤተ ክርስቲያን ወርሃዊ ደመወዝ አላቸው። ደብረ ፀሐይ ክላ ንብረት ቤተ ክርስቲያን በአሱሳ ከተማ ውስጥ ሰሜን በስተ ሰሜን 10 ኪሎ ሜትር ርቃ የምትገኝ የገጠር ቤተ ክርስቲያን ናት። ካህኑ በተጨማሪም የቴክኒክና ሙያ ኮሌጅ የፋይናንሻል ክዋኔ ኦዲት ባለሙያ ናቸው። በዚህ መረዳት የሚቻለው ሶስት ቦታ ላይ ደሞዝ የሚቀበሉ ናቸው። እንግዲህ ይህ አንሷቸው ነው በኋላም የምዘረዝርላችሁን ነገር እያደረጉ ያሉት የኪዳነ ምህረት ቤተክርስቲያን አስተዳዳሪ ናቸው። የቅዱስ ገብርኤል ቤተክርስቲያን ቀዳሽ ካህን ናቸው። የቴክኒክና ሙያ ደግሞ ሂሳብ ክዋኔ ክፍል ላይ ደግሞ እየሰሩ ያሉ ሰዋቸው ሶስት ገቢ ያላቸው ሶስት ቦታ እየተከፈላቸው ይህም አልበቃ ብሏቸው ደግሞ ቤተክርስቲያን እየዘረፉ ያሉ አካላት ናቸው። እንቀጥል ከልጅነታቸው ጀምሮ በዘራፊነታቸው ይታወቃሉ። በተለይም የኪዳነ ምሕረት ቤተ ክርስቲያን ላለፉት ስምንት ዓመታት በግልጽ ሲዘርፏቸው ቆይቷል። ለዚህም እንዲመቻቸው የልማት ጅምር ያሳዩና በየመንገዱ የሚለምኑ ካህናትን ያሰማራሉ። ስለዚህ ፕሮቫውን ያሳያሉ። የተወሰነ እንቅስቃሴ ያሳዩና ከዛ በኋላ ካህናትን ያሰማራሉ። ለልመናው ማለት ነው። ቀደም ሲል በአሶሳ ከተማ ቅዳሜ ገበያ ላይ በደብሯ ስም የተሰጣቸውን ኮንቴነር በኪዳነ ምሕረት ቤተክርስቲያን ስም የተሰጣቸውን ከተማ ላይ እንቅስቃሴ ገቢ እንዲያስገባ ተብሎ ማለት ነው ኮንቴነር በሚስታቸው ስም አዙረው እየተጠቀሙበት ነው። ስለዚህ ለቅድስት ኪዳነ ምሕረት ቤተክርስቲያን የተሰጠው የነበረው ኮንቴነር አሁን በማን ስም ነው? በሚስታቸው ስም ነው። ስለዚህ ቤተክርስቲያኒቷ እንድታገኝበት ተብሎ የተሰጠው ወይ ደግሞ ገቢው ለቤተክርስቲያን ይሆናል ቤተክርስቲያን በልማት ያግዛታ ተብሎ የተሰጣት ኮንቴነር በሚስታቸው ስም ነው አንድ በዚህ ጥፋት በሚያደርሱት በደል ምክንያት በአጥቢያው ምዕመናን እና ካህናት በተደጋጋሚ ጊዜ በቦታው እንዲነሱ ሀገረ ስብከቱ ቢጠይቁም ጥቅመኛ የሆኑ አንዳንድ የሀገረ ስብከቱ ሰራተኞች በጥቅም በመያዛቸው ሊሳካ አልቻለም። ሊነሳ ተሞክሮ ነበር አልቻለም። ይባስ ብሎም በቅርቡ ከቤተ ክርስቲያን አካውንት ወደ መቶ ሺህ ብር ገደማ በግልጽ መዝረፋቸው ተረጋግጧል። ይሄ በደብዳቤ መጭበር የጻፈ ነው። አሁን ሰበካ ጉባኤው ችግሩን በመዘርዘር ከኃላፊነት እንዲነሱ ጠይቋል። ነገር ግን የሀገረ ስብከቱ ስራ አስኪያጅ አባ ዘካሪያስ ማለት ይህ በፎቶ ላይ የምትመለከቷቸው ነው። አባ ዘካሪያስ ጀምሮ በዝርፊያው ተቋዳሽ ስለሆኑ ጉዳዩን ለማየት ፈቃደኛ አይደሉም። እስከ ቤታቸው ሙክትና ቢራ ስለሚሄድላቸው መጨከን አልቻሉ። እሺ፣ አጥቢያ ምእመናን ግን ባለው ብልሹ አሰራር ተማረው ቤተክርስቲያንን ከመምጣት ርቀው የቀሩት ጥቂት ምዕመናን የሰሚያለህ እያሉ ፍትህ እየጠየቁ ይገኛል። የሰሚያለህ የተባለበት ምክንያቶች ምንድናቸው የሚለውን ነገር አሁን አንድ ሁለት ብለን እናያቸዋለን። ከሚከሰሱባቸው ወንጀሎች በጥቂቱ እንመልከት። አንደኛ፣ በአሶሳ ከተማ ቅዳሜ ገበያ አካባቢ በቤተ ክርስቲያን ስም የወሰዱት ቦታ በሚስታቸው ስም አዙረውት አከራይተውት እየተጠቀሙበት ነው፣ አንደኛው ክስ ነው። ሁለተኛ በየዓመቱ የቤተ ክርስቲያኗን እህል እያወጡ ለቤተሰቦቻቸው ይሰጣሉ። በቤተ ክርስቲያን ንብረት ለእህታቸው ባል ካህል ለነበሩ መቃብር ቤት ሰርተዋል። ሶስተኛ፣ የጠበሉ ዙሪያ የልማት ቦታዎችን በእህቱ ስም ይዘው ይዞታ አሰርተው ለረጅም ዓመታት እየተጠቀሙበት ይገኛሉ። የማጸበር አካባቢ ያሉ አጠቃላይ ይዞታዎች እንዳለ በእህታቸው ስም አዘዋውረው እየተጠቀሙበት ይገኛሉ። አራተኛ ከተማ ውስጥ በየሆቴሉና በገበያ መውጫና መግቢያ ቦታ ላይ ሙዳዊ ምጽዋትን በማስቀመጥ እና የሚለምንካ በማስቀመጥ ለስድስት ዓመታት በርካታ ገንዘብ ሲሰበሰብ ቆይቷል። ገንዘቡን በመኖሪያ ቤታቸው ማታ ማታ ከግብረ አበሮቻቸው ጋር ይከፍቱታል። የሙዳዊ ምጽዋት ቁልፍ በእጃቸው ይዘው እና ገበያ ላይ የሚቀመጥ ሙዳዊ ምጽዋት በቤታቸው ያሳድራሉ። የመኖሪያ ቤታቸው በዚህ የህዝብ ገንዘብ መስራታቸውን ድፍን የአሱሳ ህዝብ ያውቀዋል። ይህ ግን ሀገረ ስብከቱ በመውሰድ በመውሰድ እርምጃ በቅርብ ጊዜ ተፈቷል። እንዳይታይ ይሄ ማለት ከሙዳየ ምጽዋት ጋር ተገናኘ ማለት ነው እንጂ ቤታቸው ረድ ሰርተውበታል። እንዳይለምኑ ታግደዋል። ሆኖም አሁንም ቢሆን ከቤተ ክርስቲያኗ አካውንት ሳይቀር እየዘረፉ ነው። ይሄ ማለት መቶ ሺህ ብር አሁን በቅርቡ ዘርፉ የተባለው ብር ማለት ነው። ለስድስት ዓመት ያህል በአሱሳ ከተማ መግቢያ መውጫ ላይ በየሆቴሉ በየመናኸሪያው የተቀመጠው ብር አለ ሙዳዬ ምጽዋት አለ እሱም አልፎ ካህናት አሰማርተዋል ይህ ሁሉ የሚሰበሰቡና የሚከፍተው ግን ማታ ማታ በቤታቸው የቤተ ክርስቲያኒቷን ሙዳዬ ምጽዋት ቁልፍም ያለው እሳቸው ካሉት ሦስት ሥራ በተጨማሪ ነው ይህን ሁሉ እያደረጉ ያሉት አምስተኛ የተማሩና የሚጠይቋቸው ምዕመናን ከቤተ ክርስቲያን በማራቅ በተለይም አሁን ሰበካ ጉባኤ ከመመረጡ በፊት ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ በመሆንም ሲመዘብሩ ቆይቷል። አሁን በማገልገል ላይ ያሉት የሰበካ ጉባኤ አባላት ተማርረው እንዲወጡ ለማድረግ ጥረት እያደረጉ ነው። ራሳቸው ሂሳብ ክፍል፣ ራሳቸው አስተዳዳሪ፣ ራሳቸው ገንዘብ ያዥ ናቸው። ደግሞ አልፎ ተርፎ ደግሞ ቤተክርስቲያን በእውቀቴ በጉልበቴ ለአገልግል ብለው የሚመጡ የሰበካ ጉባኤ አባላትን ደግሞ ለማባረር እያደረጋሉ ጥረት። ደግሞ ይሄዎቹን እንደተመለከታችሁ ነው። አስተዳዳሪውና የአስተዳዳሪው ፀሐፊ እንግዲህ የሆኑት የደብሩ ማለት ነው ወንጀል እየሰሩ እንደነበረ ቦሌ ሚካኤል ላይ እየተነገረ ይገኛል። ብዙ ብሮችን እያጨበረበሩ በሚሊዮን የሚቆጠሩ ረብጣ ገንዘቦችን ለራሳቸው ለግል ጥቅማቸው ይያሉ እንደነበረ እያስመለከቱን ይገኛሉ። እነዚህ ወጣቶች እነዚህ ወጣቶች እውነቱን ነው የገለጡት። እውነቱን ስለገለጡ ግን እነዛ ሰዎች እያሳሰሯቸው ይገኛሉ ማለት ነው። እግዚአብሔር አምላክ ለኦርቶዶክሲያን ደጉን ጊዜ አምጣልን የምለው ይሄ ነው። አሪሽ ላይ እንግዲህ የሚሞቱ ወገኖቻችንን አሁንም እየረሳናቸው ነው። የአንድ ቀን ይለቀን አጀንዳ አድርገን እየረሳናቸው ነው የምንገኘው። ያሪሽ ኦርቶዶክሲያን በፍጹም አይገባም፣ በባለማተ በመሆናቸው ብቻ እየተገደሉ የሞቱ እየሞቱ እየተሰቃዩ ያሉ ኦርቶዶክሲያን ባለማተቦች ናቸው ለኛ ለኦርቶዶክሲያን እግዚአብሔር አምላክ ደጉም ጊዜ ያምጣልን ነው ማለት የሚቻለው። የሻሸመኔ ኦርቶዶክሲያን ባለማተቦች እነዛ አጥንታቸውን የከሰከሱ ደማቸውን ያፈሰሱ ረድኤታቸው በረከታቸው ይደርብን። በድጋሚ እንኳን ለገና ነው መላክ ለቅዱስ ሚካኤል አመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። የቅዱስ ሚካኤል በዓለ ክብሩ እንግዲህ በደማቅ ሁኔታ በተለያዩ ቦታዎች ደምቆ አሸብርቆ ውሏል ማለት ነው። በድጋሚ እንኳን አደረሳችሁ መልካም በዓልን ተመኘ። በቀጣይ ወቅት አዳዲስ መረጃዎች እስክንገናኝ በሰላም ቆዩ። ሰብስክራይብ ያደረጋችሁ የደወል ምልክቱን ይጫኑት፣ አበረታቱ። እወዳችኋለሁ።